ተማሪዎች በከፍተኛ ትምህርት ተቋም ቆይታቸው ባገኙት እውቀት ክህሎትና የህይወት ልምድ በመታገዝ ማህበረሰቡን በቅንነት ማገልገል እንደሚጠበቅባቸው ተገለጸ። ደባርቅ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሠለጠናቸውን ከሁለት መቶ በላይ ተማሪዎች ለሰባተኛ ጊዜ አስመርቀዋል። ደረጃ ደርበው ደባርቅ ዩኒቨርሲቲ ባለፉት ሰባት ዓመታት ተማሪዎችን በእውቀት በክህሎትና በተለያዩ የህይወት ልምምዶች ሲያበቃ ቆይቷል። በዘንድሮ ዓመትም በተለያዩ የትምህርት መርሃ ግብሮች ያሰለጠናቸውን ተማሪዎች አስመርቋል። ትምህርት ከህይወት ውህደት ጋር ተሰናስሎ የሚሄድ ቀጣይነት ያለው ምዕራፍ ነው ያሉት የደባርቅ ዩኒቨርሲቲ ፕሬዚዳንት ዶክተር አስማማው ዘገዬ፣ በቀጣይም ለበለጠ ስኬት መትጋት እንደሚገባ አስገንዝበዋል። በቆይታችሁ ያጋጠማችሁን ችግሮች ለመቋቋም ያሳያችሁን ጥንካሬ ጥንካሬ፣ መንፈስ፣ ወኔ ወደፊት ምንም የማይመክራችሁ አይኖርም ብዬ ገብታለሁ። አገራችን ኢትዮጵያ ከገጠሟት ስብስብ ችግሮች ልትወጣ ድርብ አላፍለት ዛችሁ እንደምትሄዱ ተስፋለ የሰሜን ጎንደር ዞን ተወካይ ምክትል አስተዳዳሪ እና የሲቪል ሰርቪስ መምሪያ ኃላፊ ያሬድ አበበ ነገን የተሻለ ለማድረግ እና ዘመኑን በሚመጥን ሁለንተናዊ የለውጥ ጎዳና ለመራመድ ቅድሚያ ለትምህርት ዋጋ መስጠት ይገባል ብለዋል። በተመሳሳይ ሀገራችን ኢትዮጵያ ችላለ ሁለንተናዊ እድገት ትምህርት ቁልፍ መሣሪያ መሆኑን ገልጸዋል። በዩኒቨርሲቲ ቆይታችሁ ያገኛችሁትን እውቀት እንዲሁም የምታገኟቸውን ድሎች በተገቢ ሁኔታ ስራ ላይ በመዋል እራሳችሁንና እንዲሁም ደግሞ ሀገራችሁን በራቀ ደረጃ በማገልገል ሀገራችንን ከድህነት ለማውጣት ሁለንተናዊ ለውጥ ለማስመዝገብ በሚደረገው የሞክራቹ አስተዋጽኦ እንድታበረክቱ አደራ እንላለን። ከፍተኛ ውጤት ያስመዘገቡ ተመራቂ ተማሪዎችም በበኩላቸው ከመምህራን ክትትልና ድጋፍ በተጨማሪ ጊዜን በአግባቡ በመጠቀምና የንባብ ባህልን በማዳበር ለስኬት መብቃታቸውን ተናግረዋል። መማር ማቆም የለበትም። ሁሌም ትምህርት ከስራ ጎን ለጎን ሊሆን ይችላል። ከትዳር ወይም ደግሞ ከልጆች ጎን ለጎን ቢማሩ ጥሩ ነው። እኔ ለራሴ ልጆች አሉኝ። ማንበብ በሕግ ትምህርት ቤት ግዴታ ነው። ማለት ላይብረሪዎች ምቹ ናቸው። መጽሐፍ አክሰስ ነው፣ እሱን አነባለሁ። ላይብረሪ ስፔሻሊ በቃ በቀን ብዙውን ሰዓት ላይብረሪ ማሳልፍ። ለዚህ መምህራኖች ደግሞ ሁሉን ያግዙኛል። እንደ መምህሮቻ ሳይሆን እንደ ጓደኛ ነው የሚያግዙኝ። እነሱንም አመሰግናለሁ ማለት ፈልጋለሁ። ታይም ማኔጅመንት ነው ትልቁ ነገር ብዬ የማስበው ና ምንድነው ማድረገው የነበረው እኔ ቀን ላይ ስራ ስለሚበዛብኝ ተማሪ ህብረት ስለነበርኩኝ ምንድነው ማድረገው ቀን ላይ ከክላስ መልስ የተማርኩትን ነገር ከበር አድርግና እተኛለሁ። ሌሊት ላይ ማንም የሚረብሽም ስለሌለ ጸጥ ያለ ሳት ስለሆነ ሌሊት ነበር እኔ ለማንበብ የምመርጠው ማለት ነው። ልጆች መማር ባለባቸው ጊዜ ከተለያዩ ጫናዎች ነፃ ሆነው እንዲማሩ ና ለስኬት እንዲበቁ ቤተሰብ ኃላፊነቱን መወጣት እንደሚጠበቅበትም ወላጆች ተናግረዋል። እና ደግሞ እንደኛ ያሉ ገጠር ሰዎችም ልጆቻቸውን እንደዚህ ወደ ስራ ሳያደሉ እንደዚህ አስተምረው ቢያስመርቁ እኔ ደስተኛ ነኝ። ላሉትም እመክራለሁ። በዚህ አጋጣሚ ሌሎች ተማሪዎች እንዲሁ በዩኒቨርሲቲ በተለያዩ ኮሌጆችም ያሉ እናት አባት ብቻ ሳይሆን የጫና የሚጣልበት ሌሎች ወንድሞች የቅርብ ቤተሰቦችም እንዲሁ አራ ተማሪዎች በትምህርት ቆይታቸው ባገኙት እውቀት ከክህሎትና የህይወት ልምድ በመታገዝ ማህበረሰቡን በተገቢው መንገድ ማገልገል እንደሚጠበቅባቸውም ተመላክቷል።